ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረስ እያልን የጥቅምት 19 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናችን እንድትከታተሉ እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተጋድሎ ድል ዛሬም ቀጥሎ ውሎ በከተማ ኦፕሬሽን የፖሊስ አዛዦቹ ላይ እርምጃ ተወስዶባቸ ተደርጓቸዋል በዚህ የፋኖ ኦፕሬሽን ዋናውን የፖሊስ አዛዥ ጨምሮ በርካቶች የተጎዱ ሲሆን ብልጽግና በበኩሉ የተለመደ የሐሰት ሪፖርቱን አሰራጭቷል። በዚህ ጉዳይ የተሰናዳውን የግንባር መረጃ ዝርዝሩን በቀዳሚነት ተሰሙታላችሁ። የብልጽግናው አገዛዝ በቅርቡ የወሰነውን ውሳኔ ተከትሎ አለም አቀፍ ተቃውሞ ቀርቦበታል። አሁንስ ቀዩን መስመር ከማለፍም አልፎ ወደፈጠጠው ሲል ለብልጽግና ማሳሰቢያ የጻፈው አለም አቀፉ ተቋም ማን ነው? በምን ጉዳይስ ነው ይህን የተናገረው? የሚለውም በዝርዝር ዘገባችን ይደመጣል። ፋብሪካዎችን የሕክምና ትምህርት ቤቶችን በጦርነት የዘጋው ብልጽግና ተማሪዎችንና የፋብሪካ ሰራተኞችን ወደ አረብ አገራት ለቤት ሰራተኝነት በመላክ ጥሩ የኮሚሽን ገቢ ማግኘቱን ተናግሯል። በወይዘሮ ሙፈሪያት ካሚል የሚመራው የብልጽግናው ስራና ክህሎት ሚኒስተር ተጨማሪ ሰዎችን ወደ አረብ አገራት ለመላክ ማስታወቂያ አውጥቷል። አንድ ሚሊዮን የቤት ሰራተኛ ወደ አረብ አገር ለመላክ እቅድ ማውጣቱንም ይፋ አድርጓል። ፍልስጤምና ሊቢያንም በአማራጭነት ያካተተ መሆኑን ይኸው የብልጽግናው መስሪያ ቤት ገልጿል። ጣና ዜናችን በጉዳዩ ዙሪያ የፖለቲካና ማህበራዊ ሳይንስ ተንታኞች የሰጡትን አስተያየት አካቶ ዜናውን በዝርዝር አሰናድቶታል። የአሩሲው ግድያ ከፍተኛ ተቃውሞ አስነስቷል። ጉዳዩ በዓለም አቀፍ ደረጃ ማጣራት ይደረግበት ሲባል፣ በሌላ በኩል ደግሞ ከዚህ በኋላ ዜጎች ራሳቸውን ይከላከሉ የሚል ሀሳብ አስነስቷል። የእስልምና ጉዳዮች ምክር ቤት በበኩሉ ሙስሊም ምዕመኖችም ተገድለውብኛል ብሏል። ዜናችን ዝርዝር አለው። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን በድንገተኛ የቦምብ ጥቃት የፖሊስ አዛዦቹ እርምጃ ተወሰደባቸው በትናንትናው እለት በደባይ ጎንደር እስቴ የወረዳ መካነ የሶስት ከተማ ላይ በተፈጸመ ድንገተኛ የቦምብ ጥቃት ከፍተኛ የፖሊስ አመራሮች ላይ እርምጃ መወሰዱ ተገለጸም የመረጃ ምንጮች ለጣና ቴሌቪዥን እንዳስታወቁት ትናንት ከቀትር በኋላ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ቡና ክፍለ ጦር ውስጥ የደንሳ ብርጌድ ከተማ ውስጥ በአመራሮች ላይ ያነጣጠረ ጥቃት በመፈጸም የፖሊስ አዛዦቹን እርምጃ ወስዶባቸዋል። የብርጌዱ አባላት በትናንትና ሁለት መካነ ኢየሱስ ከተማ ላይ ሰርገው በመግባት በወሰዱት እርምጃ ሶስት የወረዳው የፖሊስና የሚልሽ አመራሮች ላይ ከፍተኛ ጉዳት ማድረስ የቻሉ ሲሆን፣ በጥቃቱ የወረዳው ከፍተኛ የጸጥታ አመራሮች ከነአጃቢዎቻቸው ጉዳት አስተናግደዋል ሲሉ ምንጮቻችን ናግረዋል። በዚህም የወረዳው የፖሊስ ምርመራ ክፍል ኃላፊ ኢንስፔክተር ባሩ አዳነ፣ የፖሊስ መረጃና ደህንነት ኃላፊው ኢንስፔክተር በለጠ ስንታየውና የሜልሻ ጽሕፈት ቤት ከፍተኛ አመራር የሆነው ሰለሞን ሲሳይ የተባሉ አመራሮች በቦምብ ጥቃቱ ከፍተኛ ጉዳት እንዳስተናገዱ ተረጋግጧል። ከሳምንት በፊት በከተማዋ ቅርብ ርቀት ደንጎለት የሚባል ቦታ ላይ በተፈጸመ ድንገተኛ ኦፕሬሽን በመቶዎች የሚቆጠሩ የባዲኑ የሚልሻና አድማ ብተን አባላት እርምጃ ተወስዱባቸው እንደነበር አይዘነጋም። ከእርምጃ የተረፈው ቀሪው የጥምር ኃይል በበኩሉ ከምሽጉ በመፍረስ ፋኖን የተቀላቀለበት እስቲ ወረዳ አስተዳደር በሜካናይዝድ የታገዘ የብልጽግናው መከላከያ ሰራዊት ቢያስገባም የፋኖን እንቅስቃሴ መቆጣጠር ተስኖታል ተብሏል። በተለይም የትናንትናው ጥቃት በብልጽግና አመራሮች ላይ ከፍተኛ ድንጋጤ የፈጠረ ነበር ያሉት የመረጃ ምንጮች፣ ጥቃቱ ከተፈጸመ በኋላ በከተማዋ አለመረጋጋት ተፈጥሮ እንደነበርም ገልጸዋል። በጥቃቱ ጉዳት የደረሰባቸው የፖሊስ አዛዦች መካነ ኢየሱስ የመጀመሪያ ደረጃ ሆስፒታል ለሕክምና ቢገቡም ጉዳቱ ከፍተኛ በመሆኑ ወደ ደብረ ታቦር ሪፈራል ሆስፒታል መላካቸው ተገልጿል። የመካነ ኢየሱስ ሆስፒታል የጣና ቴሌቪዥን ምንጮች በበኩላቸው በጥቃቱ ቆስለው የገቡት አመራሮች ከፍተኛ ጉዳት እንዳስተናገዱ ገልጸው በተለይም የወረዳው ፖሊስ የምርመራ ክፍል ኃላፊው ኢንስፔክተር ባህሩ አዳነ ለሞት የሚዳርግ ጉዳት ደርሶበታል። ወደ ደብረ ታቦር ሪፈር የላክናቸውም ከእኛ ጉዳቱ ከባድ ስለሆነ ነው በማለት ተናግረዋል። ይህ በእንዲህ እንዳለ በሱዳን ኮሪደር ብርቱ ምት የደረሰበት የብልጽግናው የሰሜን ምዕራብ እዝ ሰራዊቱ የደረሰበትን የስነ ልቦና ስብራት ለመጠገን የተለመደውን የሐሰት ዘገባ አሰራጅተዋል። በዙ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ አማካኝነት የተሰራጨው የብልጽግናው መከላከያ የሐሰት ዘገባ ሰቀልተ ላይ ከ80 በላይ የጽንፈኛውን ኃይል እርምጃ ወስጃለሁ የሚል ነው። የጣና ቴሌቪዥን ወታደር ምንጮች በበኩላቸው ሰሞኑን በጎንደር ቀጠና መንግስት ብርቱ ምት ደርሶበታል። ከሳምንታት በፊትም እንዲሁ ወሎ ላይ የደረሰበት ምት ይታወሳል። የወሎውን በምን መልኩ እንዳስተባበለው የሚታወስ ነው። የጎንደሩን ምት ደግሞ የተመታ መሆኑን ቢያውቅም መታው ብሎ ሪፖርት እንዲያቀርብ ተደርጓል ብለዋል። ሰራዊቱ በፋኖ የሚደርስበት ምት ተስፋ ያስቆረጠው ስለሆነ ለግዳይ ሲላክ ደስተኛ አይሆንም። በዚህ የተነሳም በተከታታይ የሚደርስበትን ሽንፈት ሰራዊቱ እንዳይሰማ ለማድረግ እየደጋገመ የውሸት የድል ዜናን እየነገረ ለማዋጋት ማሰቡን ወታደራዊ ምንጮቻችን ተናግረዋል። ትናንት በሰሜን ጎንደር ዳባት ከተማ አቅራቢያ በሚገኘው የኤርትራውያን ስደተኞች የመጠለያ ካምፕ አጠገብ ፎቶ ያነሳቸውን አርሶ አደሮች እጃቸውን ለመንግስት የሰጡ የፋኖ አባላት ብሎ የሐሰት ዘገባ ማሰራጨቱ ይታወሳል። ዛሬ ደግሞ በተመሳሳይ በዚሁ ጎንደር ጠቅላይ ግዛት ሰቀልት አውራጃ ላይ ጽንፈኛውን እያጸደው ነው የሚል ዘገባ አሰራጅቷል። ከእነዚህ ተከታታይ የውሸት ዘገባዎች ጀርባ የፋኖ ብርቱ ክንድ እንዳረፈበት አመላካች ነው ሲሉ ወታደራዊ ተንታ አሳታኞች ይናገራሉ። ብልጽግና ሌላ ተቃውሞ ቀረበበት። የብልጽግና አገዛዝ በቅርቡ የስራ ፍቃዳቸውን ያገዳቸውን የዶች ብሌ ጋዜጠኞችን ፍቃድ እገዳ እንዲያነሳም ያለም አቀፉ የጋዜጠኞች ፌዴሬሽን አይኤፍጂ ጠይቋል። የብልጽግና አገዛዝ የመገናኛ ብዙኃን ባለስልጣን ዘጠኝ የዶች ብሌ አማርኛ ቋንቋ ዘጋቢ ጋዜጠኞችን በጊዜያዊነት ማገዱን በጽኑ አውግዞ ውሳኔውንም በአስቸኳይ እንዲቀለብስ ጥሪ አቅርቧል። ፌዴሬሽኑ ትናንት ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ጋዜጠኞቹን ሙያዊ ስነ ምግባርን በመጣስና የሀገሪቱን ደንቦችን በመተላለፍ ከሰሰ ቢሆንም ዓለም አቀፉ የጋዜጠኞች ፌዴሬሽን ግን ይህንን እርምጃ የዶቸቬለን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ጦርነት ኢትዮጵያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል ገልጾታል። የዓለም አቀፉ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒ ቤላንገር በጉዳዩ ዙሪያ በሰጡት ማብራሪያም የዶቸቬሌ ጋዜጠኞች በባለስልጣኑ መታገድ ኢትዮጵያን በአማራ ክልል ስላለው ጦርነት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ የተፈጸመ የማስፈራሪያ ድርጊት ነው ሲሉ የገለጹ ሲሆን አክለውም የኢትዮጵያ መንግስት የሚዲያ ሰራተኞች ከማንኛውም አይነት ማስፈራሪያና ጫና ነጻ ሆነው ስራቸውን እንዲሰሩ መፍቀድ አለበት። የአይነቱ ድርጊት ጦርነቱ ከተጀመረ ወደ ጋዜጠኞችን ዝም ለማሰኘት በተደጋጋሚ የሚከሰት ስትራቴጂ ሆኗል። በዚህም ምክንያት በርካታ ዘጋቢዎች ለስር እየተዳረጉ ነው ብለዋል። የዓለም አቀፉ የጋዜጠኞች ፌዴሬሽን በብልጽግናው ባለስልጣናት የታገዱትን የዶቸቨሌ ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ ወደ ስራቸው እንዲመለሱና በጋዜጠኞች ላይ የሚፈጸመውን ሁሉንም አይነት ጭቆና እንዲያቁሙ አቅርበዋል በተጨማሪም ስራቸውን ያለ ፍርሃትና ጣልቃ ገብነት እንዲያከናውኑ ማረጋገጥ እንዳለባቸው አሳስበዋል። ዶቸቨሌ አማርኛ በቅርቡ በይፋዊ የማህበራዊ ስር ገጹ ባወጣው መግለጫም የኢትዮጵያ መገናኛ ብዙሃን ባለስልጣን ተጻፈው ደብዳቤ ዶቸቨሌና ወኪሎቹን የኢትዮጵያ ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሰዋል። በዚህም በኢትዮጵያ የኢትዮጵያ አካባቢዎቹ ለዶቸቨሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው እገታ ጥሎባቸዋል ሲል ማስታወቁ አይዘነጋም። በተለምዶ የጀርመን ድምጽ ሬዲዮ እየተባለ የሚጠራው ነበረው ዶቸ በሌ ከ1980ዎቹ ጀምሮ ኢትዮጵያ ውስጥም በሚገኙ ዘጋቢዎቹ አማካይነት የኢትዮጵያን ፖለቲካዊ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ ክፍለ አህጉራዊ አህጉራዊና ዓለም አቀፍ ድርጅቶች ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ ቆይቷል። ከ2010 ዓ ምት ጀምሮ ደግሞ የወኪሎቹን ቁጥር በማሳደግ መቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳም፣ ድሬዳዋና ሶሳ በሚገኙ ዘጠኝ ወኪሎቹ በኩል መረጃዎችን በማሰባሰብ ገለልተኛ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ እንደነበር ገልጸዋል። የብልጽግናው መንግስት በሚዲያዎቹ በኩል የሚቀርብበትን ትችትና ነቀፋ በመፍራት በርካታ የሀገር ውስጥ ሚዲያዎችን የዘጋ ሲሆን በመቶዎቹ የሚቆጠሩ የሚዲያ ባለሙያዎችም ማሰሩ ይታወቃል። በአሁኑ ሰዓት ከመቶ በላይ ኢትዮጵያን ጋዜጠኞች በስደት በአፍሪካ አውሮፓና ሰሜን አሜሪካ ይኖራሉ። በዚህም የብልጽግናው አገዛዝ ሀሳብን የመገደብ ድርጊቱ የተነሳም የመረጃ ነፃነትና የጋዜጠኞች መብትን በመጣስ ከአፍሪካ ቀዳሚዎቹ መካከልም ተመድቧል። አንድ ሚሊዮን ዜጎችን ወደ አረብ ሀገር ልካለው ብልጽግና። በወይዘሮ ሙፈሪያት ካሚል የሚመራው የብልጽግና ስራና ክህሎት አክሎት ሚኒስቴር በተያዘው ዓመት መጨረሻ አንድ ሚሊዮን ለሚጠጉ ዜጎች ወደ አረብ ሀገራት ለቤተ ሰራተኝነት ለመላክ አቅዶ እየሰራ መሆኑን አስታወቀም። ሚኒስቴሩ በ2018 በጀት ዓመት ወደ ውጭ ሀገር የስራ ስምሪት ማለትም ወደ መካከለኛው ምስራቅ ሀገራት ለቤተ ሰራተኝነት ስምንት መቶ ዜጎችን በመላክ የስራ እድል ለመፍጠር አቅዶ እየሰራ መሆኑን አስታውቋል። ባለፉት አራት ዓመታት በድምሩ ከአንድ ሚሊዮን በታች ዜጎችን አረባ አገራት ልኮ እንደነበር የገለጸውም የስራና ክህሎት ሚኒስቴር በዚህ ዓመት ግን የሰራተኛ ፈላጊ ድርጅቶች ቁጥር በመጨመሩ ከ800 ሺህ በላይ ሰራተኛን ለመላክ አቅዶ ወደ ስራ መግባቱን ገልጿል። ሁለት ወራት ባልሞላ ጊዜ ውስጥም ወደ 140 ሺህ የሚጠጉ ዜጎችን ወደ መካከለኛው ምስራቅ መላኩን አስታውቋል። የብልጽግናው አገዛዝ በአገር ቤት የተቀሰቀሰውን ጅምላ ጦርነት ተከትሎ የአገሪቱ ኢንዱስትሪዎች በሙሉ በሚያስብል ደረጃ ስራ አቁመዋል። ከዚህ በተጨማሪም አገሪቱ የምትከተለው የማክሮ ኢኮኖሚ ስወት ከመሆኑም ባለፈ ከህዝብ ፖሊሱ ጋር የተጣጣምሠ ባለመሆኑ የሀገሪቱ ዜጎች ከፍተኛ የስራ አጥ ቁጥር ከፍተኛ እንዲሆን አድርጎታል። የሙስናና የስርዓቱ ቁንጮ ሰዎች የሚፈጽሙት የሀብት ብክነት ደግሞ ሌላው ዜጎችን የስራ እድል እንዲያጡ ምክንያት ሆኗል። በእነዚህ ምክንያቶች የኢትዮጵያ ወጣቶች ህይወትን ለማሸነፍ የአረብ ሀገራትን በአማራጭነት እንዲወስዱ አስገድዷቸዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ የሚኒስተሩ ሰራተኛ ባለፉት ሁለት ዓመታት በአማራ ክልል የተፈጠረው ጦርነት ትምህርት እንዲቋረጥ ስላደረገም ታዳጊዎች ወደ አረብ ሀገር በብዛት ጉዞ እያደረጉ ነው በመስሪያ ቤታችን ወደ ሀገራት ከተላኩት ታዳጊዎች መካከል አብዛኞቹ እድሜያቸው 18 ዓመት ያልሞላቸውን ሳይቀር የተሳሳተ የልደት ካርድ አዘጋጅተው እንዲመጡ ማበረታቻ በመስጠት እየላክናቸው ነው ሲሉ መረጃውን አጋርተዋል። በሀገር ውስጥ ያለውን የተፈጥሮ ሀብትና የሰው ኃይል አቀናጅቶ የስራ ዕድል መፍጠር ያልቻለው የብልጽግናው አገዛዝ ዜጎችን ለባርነት አሳልፎ ለመስጠት እየሰራ መሆኑን በኩራት ይናገራል። በወይዘሮ ሙፈሪያት ካሚል የሚመራው ይሄው ሚኒስቴር መስሪያ ቤት የዜጎችን ክብር መብት ደህንነትና ተጠቃሚነትን በሚያረጋግጥ መልኩ የውጭ ሀገራት የስራ ስምሪት ላይ በትኩረት እየሰራ ይገኛል ብሎ ዜጎች ወደ አረብ ሀገራት እንዲሄዱ ቅስቀሳ እያደረገ ነው። ይህንን ቅስቀሳ የሚያደርገው ደግሞ በራሱ በአገዛዙ ሚዲያዎች በነፃ የአየር ሰዓት መሆኑን ልብ ይላል። በመካከለኛው ሰፊ የስራ እድል አለ እያለ ያለ ታዳጊዎችና ወጣቶችን የሚያማልለው መስሪያ ቤቱ የውጭ ሀገራት የስራ ስምሪቱን ለማሳካት በሚደረጉ ሂደቶች የነበሩ እንግልቶችና ወጪዎችን ማስቀረት የቻለ በቴክኖሎጂ የተደገፈ ዘመናዊ አሰራር ዘርግተናል፣ እንዲሁም በስራ ስምሪት መዳረሻ ሀገራት ያሉ በኢትዮጵያ አምባሲዎች ተፋካይነት የዜጎችን መብት ደህንነትና ተጠቃሚነት ማረጋገጥ የሚያስችል ስርዓት ስለዘረጋን ዜጎቻችን ስጋት ሳይገባቸው ወደ ሀገራቱ ሊሄዱ ይችላሉ ሲል የቀስቀሳ ማስታወቂያውን አጠናክሮ ቀጥሎበታል። ዜጎችን ለቤት ሰራተኝነትና ለአድካሚ የጉልበት ስራ የሚልክባቸውን ሀገራት ሲገልጽም እስካሁን ከኩዌት፣ ሊባኖስ፣ ሳውዲ አረቢያ፣ የተባበሩት አረብ ምሬቶች፣ ዮርዳኖስና አኳታር ጋር የመግባቢያ ስምምነት ፈርመን ወደ ተግባር ገብተናል። በቀጣይ ደግሞ መዳረሻ ሀገራትን ለማስፋት እየሰራን ነው ብሏል። ጦርነቱ ከቆመ ምናልባትም ወደ ፍልስጤም ኢራቅና ሊቢያም ዜጎቹን የመላክ ዕቅድ እንዳላቸው ከሚኒስተሩ የደረሰ መረጃ ያመላክታል። ወደ ሀገራቱ የሚሄዱ ዜጎች ሊያሟሏቸው የሚገቧቸውን የሙ አይነቶችን ሲገልጽ ደግሞ የቤት ሰራተኝነት፣ ቤት ማጽዳት፣ ሕጻናትና አረጋውያን መንከባከብ፣ ሹፌርና ጥበቃ መሆናቸውን አስታውቋል። በዚህ ደረጃ ዜጎችን ክብራቸውን ባዋረደ መልኩ ወደ መካከለኛው ምስራቅ እየላከ በቂ የኮሚሽን ገንዘብ ማግኘቱን የቀጠለው ሚኒስትር ምስሪያ ቤቱ በራሳቸውና በግል ደላሎች ተጉዘው በአረብ ሀገራት የሚኖሩ ኢትዮጵያን ችግር ሲደርስባቸው ለእምባሲዎች አቤቱታ ሲያቀርቡ የመጡት በእኛ ነው ወይስ በሌላ ደላላ ነው ብለው በመለየት የሚጠበቅባቸውን ከለላ እንደሚሰጡ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የአሩሲው ግድያ ብርቱ ተቃውሞ አስነሳ። በኦሮሚያ ክልል አሩሲ ዞን የተፈጸመው ሃይማኖትን መሰረት ያደረገ ግድያ በገለልተኛ አካል እንዲጣራና ጥፊዎቹም እንዲጠየቁ ጉዳዩ ተሸፋፍኖ እንዳይቀር ተጠየቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና አገልጋዮች ላይ የተፈጸመው የተቀናጀ ጥቃት ቅዱስ ሲኖዶስ፣ የፕሮቴስታንት ቤተክርስቲያናትና የእስልምና ጉዳዮች ጠቅላይ ምክር ቤትን ያስቆጣ መሆኑን መግለጻቸው ይታወሳል። ዛሬ ደግሞ የአምስት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ጥቃቱ በገለልተኛ አካል እንዲጣራ ጠይቋል። መኤአዲሃፓ እናት ኢዴፓ ና አግን የመሠረቱት ትብብር ለኢትዮጵያ አንድነት የሰኘው ቅንጅት በኢትዮጵያ የሚፈጸሙት ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ቅንጅቱ ጠያቂም ተጠያቂም ባለመኖሩም መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ የሰብአዊ ድርጊት በጽኑ ያወግዛል እልቄት የየቀን ገጠመኙ ሆነው የአካባቢው ማህበረሰብን ብርታትና መጽናናትን እንመኛለን ብለዋል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ መልስ አልተገኘም ሲል የብልጽግናውን አገዛዝ በጽኑ ወቅሷል። ቅንጅቱ አክሎም ከዓለም አቀፉ ማህበረሰብ ባሻገርም ለአርሲ የዞን ነዋሪዎች፣ የሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፏል። ቅንጅቱ መፍትሄ ያለውን ሲያስቀምጥም መንግስት ዜጎች ችን መጠበቅ ስለማይችል ነዋሪዎች ራሳቸውን እንዲጠብቁ ለሃይማኖት አባቶችም አባታዊ ሚናቸውን እንዲወጡ ጥሪ አቅርቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ በአርሲ ዞን ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 2018 እንዲሁም ጥቅምት 18 ለ19 ቀን 2018 ዓ ም ወገኖቻችን በተኙበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ የሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ለመረዳት ችለናል። በዚሁ አካባቢ በተፈጸመው ጥቃት ሳቢያ የተወሰኑ የእስልምና እምነት ተከታይ ወገኖቻችንም ህይወት መጥፋቱን ከአካባቢው ማህበረሰብ ለማወቅ ችለናል ሲል ገልጿል። ጠቅላይ ምክር ቤቱ አክሎም በደረሰው አሳዛኝ ጉዳት የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለመላው የኦርቶዶክስ ተዋህዶ አማኞች መጽናናትን፣ ለሙስሊም ወንድሞቻችንም አሏህ ጀንተል ፌርዶስ እንዲወፍቃቸውና ለመላው ህዝበ ሙስሊም መጽናናትን እንመኛለን። መንግስት የሰው ልጅን በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ ያቅርብ ሲል ምክር ቤቱ አሳስቧል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በመሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።